ይሄ ግን በጣም መብራራት አለበት። ይብራራል ብትልህ እውነት አትንጫጫ። ከአንተ የበለጠ ተወዲያ እኮ ነው። ሀዋ በጣም እየወደደችህ እያለ እኮ ነው። እኮ ግን በሚገባኝ ልክ ወንዱ እኮ ነው። ቃልቃላ ነው እሱ። አዎ መያዝ አይችልም፣ ይናገር፣ ይለፈልፋል። ስለዚህ አልወድህም ካለችኝ እወድሃለሁ ማለቷ ነው። አልወድህም ብትልህ ማትወድህ እንዳይመስልህ፣ የበለጠ ትወድሃለች። አረ ሸክ ይሄ ነገር በጣም ትንሽ ከበድ አንተ ይውጣ ይዘርገፍ ነው እንደ ምትለው። በቃ በአካሏ በሁኔታው ተመልከት፣ አሉ ማቆያለሁ

እኔ እንድስት አለችው። እነሳሻለሁ እነሳሻለሁ። ደስታሽ የእኔ ደስታ አታገኘውም። ማለች ልቤ ውስጥ ነው ፍቅሬ ኢማኔ። በምትገዛልኝ ቁሳ አይደለም የሚለካው አለች። ሱብሃንአላህ ይኸው ነገር ደስታ ከደስታ ጋር አራርቅሻለሁ። በምትገዛልኝ ቁሳቁስ አይደለም፣ በምታቀርብልኝም ምግብ አይነት አይደለም የእኔን ፍቅር የሚገለጠው አለችው ደስታ በውስጥ ነው፣ በኢማኔ ነው ውስጥ ነው አለች። ደስታ ደስታ ከውስጥ ነው፣ ከውስጥ እኮ ነው። ቢሆንም ግን ትንገረኝ ነው የኔ ሀሳብ። የግድ መንገር አለባት። እንደው የመያዝ አቅም አላት እኮ ነው አንተ የለለህን እሷ አላት። የመቋቋም የሆነ ነገርን የማቆየት አቅም አላት ነው። ይሄን ተቀብያለሁ። አሁን እኮ ዛሬ ወድሻለሁ በነገከዱላ ተረሳላ። አንተ እኮ ይሄ ወድሻለሁ ያለው ሁሉ ገድ ያላት እኮ በመናገር እኮ አይደለም። ይሄ እሞትልሻለሁ ወድልሻለሁ ያለው ሁሉ እውነቱን መሰለህ ውሸቱ ነው ይገኛል። መዋደር ከልብ ነው፣ በመለፈለፍ አይደለም። በውስጥ ከልብ ነው። ይሄ ተሳክቶላታል በሴት በኩል።

በአሁን መለፍለፍ የሚያመጣውን መዘዝ እያወጡ ቢወዳቱ የጠላት አንቆ ይገድላታል። ሰውዬው የፍቅር መገለጫው በአፍ መናገር አይደለም የሚለውን ነገር መያዝ አይደለም ብቻ ብቻ ምትል ቃል ብቻ ነው። ጎጆን ያጸናል የእውነት ከሆነ

ስለዚህ እወድሀለሁ ያለው ያለ ሁሉ ሳይወድህም እኮ እወድሀለሁ ያለው የሚል አለ ያለው ሁሉ ነው። በጣም በረሃባ ነው። በእርግጥ ከወሰኝ ጋር ብዙ የተስማማን አልመሰለኝም። አይ ይሄ ነገርማ ፍርድ ሸንጎ ያስኬድናል እኮ። በቀላሉ እኮ ያስማማ ትልቁ ነገር የሴቶችን ተፈጥሮ መገዘን። አሁን እሱን ነው የተረዳሁት። ተፈጥሯቸውን መረዳት አለብን ነው እንጂ እኮ በተቃራኒው ያገለግላል። ምን ማለት ነው? አልወድህም ስትላቸው መላእክቱ አይምሰልህ፣ ትወደኋላች። ስለዚህ ብዙ አትከፋ አሏቸው። እጥፍ ነው የምትወደ ያላት ፍቅር እጥፍ ነው አንተ ካለ